ሰላም ጤና ተመልካችና አድማጮች አሁን እየወጡ የሚገኙ ትኩስ መረጃዎች አሉ። እነሱን አጠናክረን ይዘን ቀርበናል። በሰሜን ሸዋ ዞን ከሌሊቱ 6 ሰዓት ላይ በተደረገ ኦፕሬሽን በአንድ ግለሰብ ሙሉ በሙሉ በቁጥጥር ስር ውለዋል። እነዚህን ጉዳዮች በዋነኛነት የምንደሳቸውንን ይሻለ ቀመሪን የሚለውም ተሰናብቷን፣ እንዲሁም በምስራቅ ጎጃም ዞን ያለ ጉዳይ አለ። እሱ ጉዳዮች ሁሉ እንዳስሳለን። እስከ ፕሮግራም ፍጻሜ ከኔ ጋብራችሁ እንድትቆዩ በአክብሮት እየጠየቅን ቀጥታ ወደ ጉዳያችን የምናመራ ይሆናል ማለት ነው። በተለይ ፋኑ ሲንቀሳቀስበት ከነበረው ዋነኛ በሰሜን ሸዋ ዞን ደብረ ሲና ከተማ ተብሎ በሚታወቀው ከሌሊቱ ስድስት ሰዓት ሲሆን እንግዲህ በማህበረሰቡ በተደረገ ኦፕሬሽን ጥቆማ ማለት ነው። ልዩ ቦታው ይዝባ ቀበሌ ተብሎ በሚታወቅ ከአንድ ግለሰብ ሙሉ በሙሉ እስከ ትጥቃቸውና እስከ ሲጠቀሙበት ከነበሩ አጀንዳ ጋር ፋይላቸው፣ እንዲሁም ደግሞ የአደረጃጅ ስርዓታቸው ጋር ገቢ ተደርገዋል ማለት ነው። እንዲህ እንደምንመለከታቸው። ስለዚህ ሲገቡ እንግዲህ እነዚህ ሰዎች ከሌሊቱ ስድስት ሰዓት ነው በቁጥጥር ስር የዋሉት ማህበረሰቡ በሰጠው ጥቆማ መሰረት እና ሲጠቀሙበት የነበረውን የፋኖ አደረጃጀት ሳይቀር ሙሉ በሙሉ ቁጥጥር ስር ማውለት ተችሏል። እጅግ እጅግ በጣም እናመሰግናለን ማለት ነው። ሌላኛው ጉዳዮች በምስራቅ አማራ ኮር ሁለት ምክትል ዘመቻ መምሪያ ኃላፊ የነበረው ዋሴ ከበደ ተብሎም ተቆቦ ላይ ከተማ እስከ ወዲያኛው ተሰናብቷል ማለት ነው። አጃቢዎቹን አስከትሎ ግንባር ተሰልፎ በነበረበት አሰናብቶታል። ህግ የማስከበር ዘመቻው ተጠናክሮ እየቀጠለ መሆኑ አንዱ ነው ማሳያ መንገድ ነው። ስለዚህ ቀሪ ወንድሞቻችን አትለቁ፣ መንግስት ያቀረበላችሁን የሰላም ጥሪ ተቀበሉ። ዋነኛ መልእክታችን ይህ ነው። ህወሓት ቢንፈራገጥ ከልኩ አላለፈም። ዛሬም የትግራይ ወጣት አስጨረሰ እሱ ጠበቅ ሲ ወደ ንግግር ድርድር የሚገባበት አመላካሽ መንገድ እየተጠቀመ ነው የሚገኘው። ስለዚህ ወጣቶች በተለይ ህይወታቸውን በአጭር አታስቀሩ። ለዚህ ደግሞ የምስራቅ አማራ ኮረም ዘመቻ መምሪያ አላፊ የነበረው ዋሴ ከበደ አንዱ በዚህ ተሰናብቷል። እዚህ ጋር እየስን ከምንመለከትበት በዋነኛነት ወደ ሌላ አጀንዳ ከማለፌ በፊት የመከተማሞ ወንድም ስንታዩ ማሞ ተብሎ የሚታወቀው በትናንትና ሁለት ህዳር ሰባት ላይ ማለት ነው። ሙት አመቱን በተመለከተ አስታውሰው ውለዋን የሞተ ሁለት ዓመቱን እሱን በተመለከተ ለማስታወስ ያክል ነው። በዋነኛነት ይህን ማንሳት ያስፈለገው ቀሪ ወንድሞች አትለቁ፣ ከነዚህ ተማሩ። የመክተው ማሞ ወንድም ተሰናበተ። ተረኛ እሱም እጁን ካልሰጥ እሱ እንዲሰናበት የሚችልበት ሌላ መላመት አይኖርም። በምስራቅ ጎጃም ዞ ቢሉኝ ወረዳ ላይ ይልቃል ጌትነት ተብሎ የሚታወቀው የኮማንድ ሰልጥኖ ተልኮ ተሰጦ ሰርጎ ሲገባ በማህበረሰቡ ጥቆማ ገቢ ተደርጓል። ይህንም እናመሰግናለን። እንዲሁም ብሬን ተኳሽ ተብሎ የሚታወቀው ዮሐኒስ ወይም ጆን እያሉ የሚጠሩት ፋኖ ማለት ነው በአዲስ ቅዳም ላይ እንዲህ መንገድ የሚዘጋ መንገድ ዘጊ በአዲስ ቅዳም ላይ ተሸኝቷል። ጓዶቹ በአጋጣሚ ከሶስቱ እሱ ተነጥሎ ተመጥተዋል ማለት ነው። ሌሎችም ተመጥተዋል። በእርግጥ ከእነዚህ ውስጥ ከሶስቱ ከተሰለፉት ውስጥ ግን ዮሐንስ የሚባሉ እንዲህ የምናመለክትበት እሱ ተሰናብቷን፣ ዘራፊ ቡድን ቤተሰብን ሲያሰቃይ፣ አገርን ሲያሰቃይ፣ ሰፈርን ሲያሰቃይ የነበረ ሰው ነው። ይታወቃል። በቤተሰብ ንዷን መልካም ስነ መግባር የሌለው ሰው ነው በተጨባጭ ሁኔታ ስለሚታወቅ ነው። እነዚህ ናቸው እንግዲህ ፋኖንን አደረጃጅስን መሪንን የሚሉት። ከቤተሰብ የሚረብሹ፣ ሰፋይ የሚረብሹ፣ ሀገር የሚረብሹ ናቸው። አመራር ሆኖ መጠው ዛሬ ሀገር እየረበሹ የሚገኙት ቢሆንም ግን መንግስት በወሰደው ሕግ የማስከበር ዘመቻ አሰናብቶታል ማለት ነው። ውድ የቻናቢስ ተከታታዮች፣ ለሰላም ቅድሚያ ሰጠን እንስራ። ሕገወጥነት የትም አያደርስም። ሌላኛው ጉዳይ ለፋኖ ሊተላለፍ የነበረ ትጥቅ እና ክላሾች ገቢ ተደርጓል። በሰሜን ምዕራብ እዝ ክፍለ ጦር መነሻው ጎንደር ከተማ ያደረገው ታርጋ ቁጥር ቢ15445 የሆነ አሲዙ ማለት ነው። በተለይ 36 የሚደርስ የክላሽ የቱርክ ሽጉጥ 36 የሚሆን ይቅርታ፣ 36 የሚሆን የቱርክ ሽጉጥ እንዲሁም 800 ተተኳሾችን በቁጥጥር ስር ውሏል። እንግዲህ ከሌላ ጭነት ጋር በመደባለቅና በመሸፋፈን 36 የሚሆን ሽጉጥ ከተተኳሽ ጋር ገቢ ማድረጉ ተመላክቷል። ለዚህ ድርጊት የሚተባበሩ ሹፌሮችም አብረው የሚያዘወርቱም ገቢ ማድረግ ተችሏል ማለት ነው። በተደጋጋሚ በዝቀጠና ላይ የህገወጥ ድርጊቶች እየተያዙ ይገኛል። ዛሬ ደግሞ አንዱ የተያዘበትም መንገድ ጥብቅ በተደረገ የኬላ ፍተሻ ነው። በተለይ ማይጸብሪ ተብሎ በሚታወቀው ማይጸብሪ ከተማ ላይ በተደረገ የኬላ ፍተሻ እስከነ ሙሉ ተባባሪዎቹ በቁጥጥር ስር ውሏል። ሌላኛው ጉዳይ የተከዜ ዘቦች በደማቅ ሁኔታ ተመርቋን። በአማራ ክልል በወልቃይት ጠገዴ ሰቲት ሁመራ ዞን በዳንሻ ከተማ አስተዳደር ሲሰለጥኑ የቆዩ የተከዜ ዘቦች ሰልጣኞች በምርቃት ተካሂዷል ማለት ነው። በዚህም በዳንሻ ከተማ ላይ በደማቅ ሁኔታ የተመረቁት ውድቻ ፋኑ ጽንፍ ዞን የሚንቀሳቀስ የሚለው በምክንያት ነው። ሰሞኑን ከወጣ አንድ መረጃ ላጋራችሁ። በተለይ በዚህ በጎንደር ከተማ ማለት ነው 600 ሺ ብር ከተቀበሉ በኋላ ህጻኗን በግፍ የረሸኗት አሳፋሪ ጉዳይ ነው። ምራብ ጎንደር ዞን ተብሎ በሚታወቀው 600 ሺህ ብር በተለይ አባቷ ዶክተር ዳንኤል ነጋ ተብሎ የሚታወቅ የዳንኤል ዶክተር ነጋ ልጅ ናቸው። እንግዲህ እሷን ካገቱ በኋላ 600 ሺህ ብር ከተቀበሉ በኋላ ህጻኗን እንግዲህ ርሽናቷ ማለት ነው። እጅግ አስነዋሪ ድርጊት ነው። ይሄ የተለመደ ሆኗል። በተለይ አሁን ፋኖ ነጻ እናወጣለን ብለው ግን ወደ እገታ የዞረበት ወደ ዘረፋ የተሰማራበት ጉዳይ አሁን በእጅጉ እየተበራከተ የመጣበት ሁኔታ እየተመለከተን የሚገኝ ለዛ ነው በግልጽ የምናወግዛችሁ። በግልጽ ፋኖ ዘራፊ ቡድን ነው ኢቨን እንኳን አሁን ሲዘርፍ ቆይተው ባህር ዳር ከተማ ልገብተው ማያቸው አሉ። በግልጽ ነው አውቃችኋሉ። ስለማቃችሁ ነው በግልጽ ፋኖች አካሄዳችሁ አያዋጣም አያዛልቅምላችሁ። ከጎንደር ጫፍ እስከ ጫፍ ከጎጃም ጫፍ እስከ ጫፍ የምናውቀው ጉዳይ ነው። በዘረፋ የተሰማራ ቡድን ነው። ይሄ እናንተ ናችሁ እንግዲህ የምሰብኩን የአማራ ነጻ አውጭ ነን እያላችሁ እኛን የምታስተባብሉ ያው የዶክተር ዳንኤል ጻነ ምዕራብ ጎንደር ላይ በግፍ የረሻናችሁት በግፍ በጣም በሚያሳዝንና በሚያሳፍር ጉዳይ እጅግ አሳፋሪ የማይጠበቅ ጉዳይ ነው። እንደዚህ ድርጊት እየፈጸማችሁ ነው። እንግዲህ ነጻ እናወጣለን የምትሉን አማራ ነጻ እናወጣለን እያላችሁ የምሰብኩልን፣ ለዚህ አንዱ ማሳያ ይህ ተግባራችሁ ነው። ጥሩ ጸጋ አለው ተብሎ የሚታሰቡትን ቤተሰብ ማገት፣ ዘረፋ የተሰማራ ቡድን ነው። ለዚህ ደግሞ መንግስት ያቀረብላችሁ ሰላም አማራጭ እስካል ተቀበላችሁ ድረስ ገመናችሁን ከማጋለጥ ወደ ኋላ አንልም። አማራ አራት ኪሎ ይገባን፣ አትገባም። 30 ጊዜ ቢትንፈራጋት አትገባም። አለቀ። በዚህ በዘረፋ ቡድን በተሰማራበት ቀጠና አትገባም። አይ ግልጽ ነው። ለማንኛውም ሰላም ብትሰጡ መልካም ነው። የክልሉን ማህበራዊ፣ ሰብዓዊ ኪሳራ አታስት፣ ከዚህ በላይ አታክስሩት። ነፍስ ያላችሁ ለአማራ ህልውና ጉዳይ እንታገላል ብላችሁ የምታስቡ ካላችሁ በዋነኛነት በዋነኛነት ይህን እያደረጉ የሚገኙት አማራ ነጻ እናወጣለን ብለው ብሎ በስም የሚነግዱ ሸቀጠኞች፣ ጥቂቶች ፖለቲከኛ ሴረኞች ነው። ለዚህ ማሳያ ደግሞ በርካታ አሁን የተመለከትናቸው የምንገኝ በነ ዘመነ ካሴ የሚዘወረው በነ ምሪ ወዳጀን እነ ዘራፊ ቡድን እኮ ነው። ውዲቻን ሰዎች ለሰላም ዘብ እንቆም። በሌላ መረጃ እስክንገኔ መልካም ቀን ይወለ